ሰላም ውድ ተመልካቾቼ፣ ዓለምነህ ዋሴ ትራምፕ ከመምጣቱ በፊት ስለ አሜሪካ የተነበየው ምንድን ነው? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ልጄ ዛሬ ስደጋሆን ይህልኛል እንዴት አወቅ ሽማዬ ቅድም የገዛ ሁልህን ያንን የምትወደውን ኬክ እየደጋገም ከአባትን ስታጎርሰው አይቻለ እንደዚህ ያደረጉት እኮ ኬኩ ከእጄ ወጥቆቤ ውሾቹ ስለላሱ ነው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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። ዓለምነህ በሳምሶን ዓይን። ዓለምነህ በብዙ ሚሊዮን አድማጮቹ ብቻ ሳይሆን የልብ ንፍገት በሌለባቸው የሙያ ባልደረቦቹ ጭምር በአክብሮት የሚነሳ ድንቅ ጋዜጠኛ ነው። የልብ ንፍገት ከሌለባቸው ለጋስ የሙያ አጋሮቹ አንዱ ሳምሶን ማሞ ነው። ጋዜጠኛ ሳምሶን ከብዙ ዓመታት በፊት ዓለምነህ ኢትዮጵያን ለቆ እስራኤል መኖር በጀመረ ጊዜ እጅግ አዘነ። ከዚሁ ሐዘኑ የመነጨ አንድ ጽሑፍም በኢትዮ ቻናል ጋዜጣ ላይ አስነበበን። በቅርቡ ሳምሶንን ስለዚያ ጽሑፍ አንስቼበት ነበር። ከመሄዱ በፊት አንድ ጋዜጣ ላይ የሰጠውን ቃለ መጠይቅ ሳነብ ልቤ ተነግቶ እያለቀስኩ ነበር የጻፍኩት አለኝ። በእንባ ከጻፋት ከዚያች መጣጥፍ ሳምሶን ዓለምነህን እንዴት እንደሚያደንቀው እንዴት እንደሚቆረቆርለትና እንደሚቆጭለት ትገነዘባላችሁ። በበኩሌ አድናቆቱን ካገለጸበት ክፍል ልቀንጭፍላችሁ። ዓለምነህ ይላል ሳምሶን የሚናፍቅ ጋዜጠኛ ነው። ሰዎች ጸጥ ረጭ ብለው ውልፍት ሳይሉ እንዲያደምጡት የሚያስችል አቅም አለው። የእሱ ድምፅ እስኪመጣ ትጎለታለህ። ፍርጃ ነው፣ ከላይ የመጣ ትዕዛዝ ዓለምነህ ሲያወራ አንጀት ያርሳል። ዜናውን እንደ ጥሩ ፍትፍት እያጣፈጠ ያጎርስሃል። ወሬው በምን እንደሚያኩበኩብና የት ላይ እንደሚያርፍ ይጨነቃል። ሚሊዮኖች የዜና ሰዓት መቼ በደረሰ ሲሉ፣ እኔም እዚያው ቤት ሆኜ እዚያው አጠገቡ ሆኜ እንደ ሰው ጆሮ ይንጥዳለው። ከዚህ የተነሳ የዓለምነህን ዜና ልክ እንደ ሙዚቃ ቀርጸው ያስቀመጡ ሰዎች ያውቃለው። ዓለምነህ ጋዜጠኝነትን በዲግሪ ተመርቆበት በዲፕሎም ተሸልሞበት አይደለም ያገኘው። ሲፈጠር ጋዜጠኛ ሆኖ ተፈጠረ። የኢራቅንና የኩዌትን ጓዳ ጎድጓዳቸውን ፈትሾ ታሪካቸውን እንደ ቡና ወደ ግራ፣ ወደ ቀኝ እያማሰለ ይቆላቸዋል። እሱ ሲናገር በራዲዮ እያደመጥክ በቴሌቪዥን የምታይ ይመስልሃል በጦርነቱ ቦታ ሳይገኝ ልክ በሳት ወላፈን እየተለበለበ በታንክና በመትረየስ ጩኸት እየደነቆረ በሚሳኤል ሰው እንደ ቅጠል ሲረግፍ እየቆጠረ የሚነግር ይመስልሃል። ፈረንጅ አምላኪ ስለሆንን እንጂ የራሳችንን ማድነቅ ብንጀምር በእኛ ዘመን የሕዝብን ልብ ያሸነፈ ጋዜጠኛ ቢኖር ዓለምነህ ዋሴ ነው ይላል ጋዜጠኛ ሳምሶን ማሞ። ተንባዩ ጋዜጠኛ ዓለምነህ ዋሴ፣ የሙያ አጋሩ ሳምሶን ማሞ ከልብ የሚያደንቀው ዓለምነህ ዛሬ የት ደረሰ? ባጭሩ፣ ዓለምነህ ዋሴነቱ ብሶበታል። ከወጣትነቱ ዘመን ይልቅ አሁን በብስለትም በትጋትም እየሠራ ነው። አዋዜ የተሰኘው የዩቲዩብ ቻናሉ እጅግ ተወዳጅነትን አትርፏል። አዋዜ ምዕፃረ ቃል ሲሆን ዓለምነህ ዋሴ ዜና ማለት ነው። ዓለምነህ በቀን አንዴ በአዋዜ በኩል ዓለም አቀፍ ዜናዎችን ከድሮው በላቀ ጥልቀትና ድምቀት እያስደመጠን ነው። ሰበር ዜናዎች ሲኖሩ ደግሞ በቀን ሦስት ጊዜ ብቅ ሊል ይችላል። ይህም እንዳይበቃው በአንጋፋው የኢትዮጵያ ቴሌቪዥን ጣቢያ በሳምንት ሁለቴ ሰኞና አርብ ዓለም አቀፍ ዜናዎችን ያቀርባል። ቅዳሜ ቅዳሜ ደግሞ በአህዱ ራዲዮ በሚተላለፍ ለዛና ቁም ነገር ላይ ከታምራት ኃይሉ ጋር ታገኙታላችሁ። የቅርብ ወዳጁ ጋዜጠኛ ታምራት ኃይሉ ስለ ዓለምነህ ሲያጫውተኝ እንዲህ ብሎኛል። ዓለምነህ ፈር ቀዳጅ ጋዜጠኛ ነው። ዜና ስትሠራ ፋክቱ ላይ ብቻ አተኩር ከተባለው የዜና አዘጋገብ መርህ ወጣ ብሎ ራሱን የቻለ አዲስ አይነት አቀራረብ ስልትን ይዞ መጥተዋል። ሁሌም ክስተቶችን የሚያይበት የተለየ አይን አለው። ልክ አንተ ባለህበት የግጥም ዓለም ሰንጎ መገን፣ ቡሄ በሉ፣ የወል ቤት፣ የጸጋይ ቤት እንደሚባለው ዓለምነህም በዜናው ዓለም የራሱ የዜና ቤት፣ የዓለምነህ ቤት የፈጠረ ይመስለኛል። ቀደም ብለን የሰማነውን ዜና ጭምር ዓለምነህ ደግሞ ሲያቀርበው ለምንድነው እንደ አዲስ በጉጉትና በአድናቆት ተውጥን የምንሰማው ብለህ ስትመረምር እዚህ መደምደሚያ ላይ መድረሳ አይቀርም። ለእኛ ኑሮ ሩቅ የሚመስለውን የዩክሬንን ጦርነት አሊያም የህንድና የፓኪስታንን ግጭት የራሳችን ጉዳይ አድርገን እንድንሰማው የሚያደርግ ልዩ ችሎታ አለው። አንዳንዴም በዜና ይቀኛል። ፊቱን ወደ መካከለኛው ምሥራቅ አዙሮ ስለ እኛ የሚያወራ ይመስለናል፣ አለኝ ጋዜጠኛ ታምራት ኃይሉ። የዓለምነህ ወርቃማ ዘመን ሁለት ነው ይላል። የመጀመሪያው ሳምሶን ማሞ እንዳለው በ1980ዎቹ በኢትዮጵያ ራዲዮ ዜና ፋይል ስለ ኢራቅና ኩዌት ጦርነት ሲዘግብበት የነበረው ዘመን ነው። እነ ጌታቸው ኃይለ ማርያም የመጀመሪያውን ዕድል ባይሰጡት ችሎታውን የሚያሳይበትን በር ባይከፍቱለት ኖሮ የዛሬውን ዓለምነህ ዋሴ የምናገኘው አይመስለኝም፣ ይላል ታምራት። የዛሬው ዓለምነህ ዋሴ በዜና ፋይል ጊዜ ከነበረው የበለጠ ብቃት ላይ እንደሚገኝም አጫውቶኛል። ፖለቲካዊ ግንዛቤው እጅግ ጨምሯል። ከጋዜጠኝነትም አልፎ ወደ ፖለቲካ ተንታኝነት ከፍ ብሏል። የዛሬውን ከትናንቱ ጋር እያገናዘበ መጪው ዘመን ላይ የሚሰጠው ትንበያ እጅግ ያስቀርማል። ለምሳሌ ከአንድ ዓመት በፊት ስለ አሜሪካ ምርጫ የተናገረውን ላስታውስህ። የአሜሪካ ምርጫ አዲስ ነገር የማይታይበት ደማቅ ፉክክር የሌለበትና በጉጉት የማይጠበቅ እንደሚሆን ተንብዮ ነበር። ከዓመት በፊት ትራምፕ ካሸነፈ አሜሪካ የድሮ አሜሪካ ሆና አትቀጥልም፣ እንደ በፊቱ የምትፈራ አሜሪካ አትሆንም፣ የአሜሪካ ዲሞክራሲም አደጋ ላይ ይወድቃል ብሎ ነበር። ከአንድ ዓመት በፊት ትራምፕ ሥልጣን ከያዘ ጆርጅ ፍሎይድ የተገደለ ሰሞን በነበረው አይነት ረብሻ አሜሪካ ትናወጣለች ብሎ ነበር። ስቱዲዮ ውስጥ ብቻ ሳይሆን ከስቱዲዮ ውጭ የሚናገራቸው ነገሮች ሁሉ እኔን እጅግ ያስገርሙኛል። አሁንም ከአንድ ዓመት በፊት ነው። ትራምፕ ከተመረጠ አሜሪካኖች ከምጠብቀው በላይ ይከፋፍላሉ ብሎኝ ነበር። አንዳንድ የአሜሪካ ግዛቶችም የመገንጠል ጥያቄ ሊያነሱ ይችላሉ ብሎኝ ነበር። አሜሪካኖች ትራምፕን ወደ ሥልጣን ካመጡ ይሄን ኪሳራ ለመቀበል ተዘጋጅተዋል ማለት ነው ብሎኝ ነበር። በወቅቱ ይህ ይሆናል ብዬ የማልጠብቀው ጉዳይ ቢሆንም ዓለምነህ ግን ከእርግጠኝነቱ የተነሳ ይሄ ባይሆን ከምላሴ ጸጉር ይነቀል ብሎኝ ነበር። ሰሞኑን በካሊፎርኒያ የሚታዩት ምልክቶች የዓለምነህ ትንበያ መቃረቡን ያሳያሉ። ካሊፎርኒያ የአሜሪካ ትልቋ ግዛት ነች። ሆሊውድ የሚገኘው በካሊፎርኒያ ነው። እጅግ ሰፋፊ የሆኑ እርሻዎች አሏት። ለአሜሪካ ትልቋ የኢኮኖሚ ምንጭ ነች። ከአሜሪካ ብትገነጠል የዓለም አምስተኛው ኢኮኖሚ ባለቤት ትሆናለች ነው የሚባለው። ትራምፕ ስደተኞችን ለማባረር ያወጣው ሕግ ካሊፎርኒያን አስቆጥቷል። ምክንያቱም የካሊፎርኒያ ኢኮኖሚ የቆመው በስደተኞች ጫንቃ ነው። የሰፋፊ እርሻዎቿን ምርት የሚሰበስቡት ከላቲን አሜሪካ የመጡት ስደተኞች ናቸው። ካሊፎርኒያን በጉልበት ሥራ ቀጥ አድርገው ያቆሟት እኚሁ ስደተኞች ናቸው። ስደተኞችን ከሀገር የሚያስወጣው የትራምፕ አዋጅ ሲመጣ እንታፈሳለን በሚል ስጋት ከሥራ ገበታቸው ጠፉ። በዚህ የተነሳ ትልቅ የኢኮኖሚ ቀውስ ተፈጠረ። ይህን ተከትሎ የካሊፎርኒያ ሀገረ ገዢ ትራምፕን አስጠነቀቁ። ስደተኞች ላይ የወጣው አዋጅ ካልተነሳ እኛ ራሳችንን እንችላለን፣ እንገነጠላለን አሉ። መገንጠል ብቻ ሳይሆን ከሌላ ግዛት የሚባረሩ ስደተኞችን መኖሪያ ፈቃድ ሰጥተን እንቀበላለን እስከ ማለት ደረሱ። እኚህ የካሊፎርኒያው ገዢ ያቀረቡትን የመገንጠል ሐሳብ ዓለምነህ ትራምፕ ከመመረጣቸው ከአንድ ዓመት በፊት እንደተነበየው ሳስታውስ እጅግ እገረማለሁ። እንግዲህ የዛሬው ዓለምነህ እዚህ ደርሷል። አንድ ክስተት ከመፈጠሩ አስቀድሞ የሚያቀርባቸው ይህን መሰል ምክንያታዊ ትንበያዎቹ ብዙ ጊዜ ይደርሳሉ አለኝ። ጋዜጠኛ ታምራት ኃይሉ። በዚህ ዓለም ስትኖር ሁሌ እያለቀስክ አትኖርም። ሁል ጊዜ እያለቀሰ የሚኖር አልቅሰው የተነሱት ፎቶግራፍ ብቻ ነው። በዚህ ዓለም ስትኖር ሁሌ የሳቅ አትኖርም። ሁሌ እንደሳቀ የሚኖር ስቀው የተነሱት ፎቶግራፍ ብቻ ነው። ሪል አይስክሬም የልጆቹ ኩኩር እርስዎም ቀመስ ያድርጉ! ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጨቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛ የሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ፣ ይወዱታል በጣም። 26. ከሀገር መውጣት የሚጠላው ዓለምነህ ከዚህ ቀደም ባስተላለፍኩት ፕሮግራሜ ጋዜጠኛ ደረጃ ኃይሌ ያጫወተኝን ነገር አጫውቻችሁ ነበር። ዓለምነህን ነህን ምን ያስደስትሃል ብሎ ሲጠይቀው ስፖንሰር እንዳለው ነግሬያችሁ ነበር። ዓለምነህ በስፖንሰር ደስ የሚሰኘውን ያክል የሚጠላው አንድ ነገር አለ። እርሱም ከሀገር መውጣት ነው። ይህን ያወቅኩት የዛሬ ዓመት ገደማ ነው። የዛሬ ዓመት በ2016 ዓ ም ተፈሪ ፈቃደ የሚባል ሰው ከጀርመን ደወለልኝ። ይህ ሰው በየዓመቱ አንድ ኢትዮጵያዊ የሚዲያ ወይም የጥበብ ሰው ወደ ጀርመን አገር ይጋብዛል። በዚህ ሰው አማካኝነት ከአርባ በላይ የኢትዮጵያ የጥበብና የሚዲያ ሰዎች ጀርመንን ጎብኝተዋል። እዚያ በሚኖሩ ኢትዮጵያውያን ፊት በክብር ተሸልመዋል። ይህ የክብር ጥሪ ከተደረገላቸው የሀገራችን ደማቅ ሰዎች አንዱ ዓለምነህ ዋሴ ነው። ዓለምነህ ግን ሀገሬን አልለቅም ብሎ አልመጣም አለ። ተፈሪ እባክህ ለምንልኝ ብሎኝ ለዓለምነህ ደውየለት ደውዬለት ነበር። ዓለምነህ ነ ፍንክቻ አላለም። ይህን ያክል ከአገሩ ጋር የተጣበቀ ሰው ሆኖ ሳለ እስራኤል እንዴት ሦስት ዓመት ሊቆይ እንደቻለ ጠየቅኩት። እኔ የትም ቦታ ከሄድኩ ምክንያቱ ልጆቼ ናቸው። ሦስት ዓመት እስራኤል የተቀመጥኩት ለልጆቼ ስል ነው። ወደፊትም በልጆቼ ምክንያት ከሆነ ዩክሬንም ቢሆን እሄዳለሁ አለኝ። ዓለምነህ ከጀርመን ሌላ በተደጋጋሚ የአሜሪካም ሆነ የአውሮፓ ግብዣዎችን ሳያቅማማ ሰርዘዋል። ለመጀመሪያ ጊዜ እያቅማማ የቀረው ሩሲያ ስትጋብዘው ነው። ለዚህም አመንታት የዳረገው እጅግ የሚወደው ፊዮዶር ዶስቶቭስኪ ነበር። ቢያንስ የዶስቶቭስኪን መቃብር አይቼ መለሳለሁ የሚል ሐሳብ ነበረው። አሁንም ከአገር ያለመውጣት ፍላጎቱ አየለበትና ቀረ። ለምንድን ነው በጣም ለጥቂት ቀናት እንኳ ከአገር መውጣት የማትፈልገው አልኩት። እኔ ቀላል ሕይወት ነው የምፈልገው እዚህ አጎንብሼ የምሠራው ብዙ ነገር አለ። ለጉዞ የሚሆን ጊዜ የለኝም። በዚያ ላይ አንድ የአውሮፓ ሀገር ካየ ሁሉንም ያየ ያክል ነው። ምንም አዲስ ነገር አታይም። ያው ነው። በተረፈ ሀገሬ የኢትዮጵያን ሰላም ቢያደርግልኝ ከሀገሬ ለደቂቃ መለየት አልሻም አለኝ አለምነ እኔም ለሀገሩ ሰላምን፣ ለሥራው ስፖንሰርን እየተመኘው የዓለምነህ ዋሴን ትውስታዎች። በዚህ በቃው። በሚቀጥለው ፕሮግራሜ የእርዳው ጤናውን ያልተሰሙ የሚያስገርሙና የሚያስቁ ታሪኮቹን አጫውታችኋለሁ። እስከዚያው ሳይለየን ያቆየን። አውቶቡስ። ይህ ረጅም የህዝብ ማመላለሻ መኪና እንዴት አውቶቡስ እንደተባለ ያውቃሉ? ታሪኩ እንደዚህ ነው። እነዚህ የከተማ አውቶቡሶች ፌርማታውን አይተው መቆም ሲገባቸው አይተውብስ ማለታቸው ያስመረራቸው ተሳፋሪዎች አይቶብስ ብለው ጠሯቸው አይቶብሶችን። ድል ቀለም ከኤምቢአይ በአንድ ጋሉን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም ድል ቀለምን ይጠቀሙ የግንባታውን አጨራረስ በድል ደምድሞ ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ የዓለምነህ ዋሴ ትውስታ በዚህ አበቃ በቀጣይ ከይርዳው ጤናው አስገራሚ ታሪኮች ጋር እንጠብቃችኋለን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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።